እንዴት ናችሁ ወዳጆች፣ ጀርመኖቹ ደር ክላሲከር ይሉታል፣ ከኤል ክላሲኮ ወይም ክላሲክ አዶፕት እንደማድረግ አይነት ነገር ባየር ሚኒክ ከቦሩሲያ ዶርትሙንድ የተደረገው የአሊያን ዛሬና ጨዋታ በቬንሶን ኮምፓኒ መቶ ፐርሰንት የቡንደስሊጋ ጨዋታዎችን የማሸነፍ ጉዞ ቀጥሏል። ሰባተኛ ተከታታይ ጨዋታቸውን አሸንፈዋል። ከቦሩሲያ ዶርትሙንድ ጋር ያላቸው የነጥብ ልዩነትም ወደ ሰባት ሰፍቷል። ከዚህ በኋላ ለኒኮ ኮቫች ቡድን ወደ አናት ለመመለስ በጣም አስቸጋሪ ይመስላል። ገና ጥቂት ጨዋቶች ሰባት ጨዋታዎች ብቻ ቢሆንም የተደረጉት ግን የሰባት ነጥብ ልዩነት ያንን ልዩነት የፈጠረው ደግሞ የባየር ሚኒክ አይነት ቡድን ሲሆን ልዩነቱ በጣም ሰፊ ነው እና ትላንትና የኒኮ ኮቫች ቢቪቢ የነጥብ ልዩነቱን ወደ አንድ ብቻ የማጥበብ እድል ነበረው ያንን ማድረግ አልቻለም። እዚህ ጨዋታ ላይ ስላየናቸው አንዳንድ ነጥቦች ላንሳ በድጋሚ ሃሪ ኬን በጣም አስደናቂ ነበር፣ ግን ጎል በማስቆጠሩ ብቻ አይደለም። ቶም ብሬዲ የሚባል አንድ ስፖርተኛ ታውቁ እንደሆነ በኤንኤፍኤል ሌጀንድ የሚባለው ነው። በተጫዋችነቱ ዘመን ታምፓ ቤ ቡካኒር ስለሚባል ቡድን ይጫወት ነበር። ፍጹም አስደናቂ ኳርተር ባክ ነው ይላሉ። ኤንኤፍኤል አፍቃሪ አይደለሁም፣ ግን ኳርተር ባክ የሚባል ኮንሰብት ብዙ ጊዜ ጠለቅ ካለ ዞን አስደናቂ ፓሶችን የሚሰጡ ተጫዋቾችን ለማድነቅ በእግር ኳስ ውስጥ ጥቅም ላይ የሚውል አገላለጽ ነው፣ ኳርተር ባክ የሚል አገላለጽ እና ሀሪኬን ያንን ያደረገው ጎል አስቆጥሯል። ልክ ነው። ነገር ግን ከሌሎቹ ጨዋታዎች ይልቅ በቶተንሃም ምን እንደዚህ ወይ በእንግሊዝ ብሔራዊ ቡድንም እንደዚህ አይነት ሚና ይዞ ሲጫወት አይቼው አላቅም። ሁል ጊዜም ወደ ኋላ እንደሚመለስ እናውቃለን። ዘጠኝ ተኩል ልትሉ ትችላላችሁ። ንጹህ ዘጠኝ ቁጥር ብቻ አንለውም። እንደ አስር ቁጥር ወደ ኋላ ይመለሳል፣ ደግሞ እንደ ዘጠኝ ቁጥር የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ይገኛል። ስለዚህ ዘጠኝ ቁጥር ዘጠኝ ተኩል የሚለው አገላለጽ የበለጠ ለሱ የሚስማማ ሳይሆን አይቀርም። እንደምታውቁት ባየር ሙኒክ አሁንም ያለ ጀማል ሙሲያላ ነው እየተጫወተ ያለው። ሙሲያላ ከተጎዳ በኋላ በቅርብ ጊዜ ሰርጅ ግናብሪ ነበር እዚያ ቦታ ላይ እይጫወት የነበረው። ግናብሪም ግን በዚህ ጨዋታ ላይ አልተሰለፈም። ስለዚህ አሰልጣኝ ቬንሶን ኮምፓኒ ያደረገው ኒኮላ ጃክሰንን ዘጠኝ ቁጥር ማድረግና ሀሪኬንን ከሌሎቹም ጨዋታዎች የበለጠ ጠለቅ ባለ የሜዳው ስፍራ እንዲጫወት ማድረግ ነው እና ልክ እንደ ቶም ብሬዲ ሁሉ በጣም የሚያስደንቁ ረጃጅም ኳሶችን፣ ግሩም ስሩ ቦሎችን ለቡድን ጓደኞቹ በጣም ሰርጂካል በሆነ ጥራት ይሰጥ ነበር። የሚገርም ነው። ሀሪኬን ለወደፊቱ ቢፈልግ አስር ቁጥር ወይም ስምንት ቁጥር ሁሉ ሆኖ መጫወት ይችላል። ምክንያቱም ከኳስ ውጭ የሚያለው ትጋት በጣም አስደናቂ ነው። ፓሶቹ በተለይ የሚያስደንቅ ነው። እነዚህ ፓሶቹን ይቀበሉ የነበሩ ተጫዋቾች ሉዊስ ዲያዝ፣ ማይክል ኦሊሲ አይነቶቹ ተጫዋቾች እነዛን ፓሶች ወደ ጎልነት መቀየር ቢችሉ ኖሮ ትልልቅ የጎል እድሎች ባየር ሚኒክ በመጀመሪያ አጋማሽ ከሀሪኬን ፓሶች ብቻ ከኬን ክሮሶች ብቻ ማግኘት ችሎ ነበር እና ፍጹም አስደናቂ ነው። እንዲያውም የጀማል ሙሲያላ ለመኖር ወደ ባየር ሚኒክ ከሄደ በኋላ ሙሲያላ ደንበኛ አስር ቁጥር ስለሆነ ሀሪኬን በቶተናም ይዛቸው የነበሩ ስፔሶችን ይዝ ስለነበር የበለጠ የሳጥን ተጫዋች ሆኖ ነበር። አሁን ግን ከሙሲያላ መጎዳት በኋላ ሌሮይ ሳኔም ለቀቀ። ስለዚህ ሳኔ አንዳንድ ጨዋታዎች ላይ ስር ቁጥ ሆኖ ይጀምር ነበር ብዙ ጨዋታዎችን የሳጥን ተጫዋች ሆኖ እናየው ነበር። አሁን ወደ ነዛ በቶተንሃም ከሰን እና ከሉካስ ሞራ ከሌሎቹም ተጫዋቾች ጋር ይፈጥር የነበረውን አይነት ኮምቢኔሽን እንዲፈጥር እነዛን ፓሶች እንዲያቀብል እድል አገኘ እና ችሎታው በጣም የተለየ ነው። እኔ ዘጠኝ ቁጥር ብቻ ብዬ አልመደበውም። ዘጠኝ ቁጥር ብሎ መግለጽ እሱን በመጠኑ ዲሰርቪስ ነው ላለ። ጨዋታውን ካላያችሁት ብታዩት ደስ ይለኛል። የሀሪኬን ፐርፎርማንስ በታክቲካዊ ምክንያቶች በተለይ በጣም የተለየ ስለነበር ስለዚ፣ የመጀመሪያ አጋማሽ ከዚያም በሰፋ የጎል ልዩነት ሊጠናቀቅ ይችል ነበር። ባየርን ፍጹም ብልጫ የወሰደበት ነው። በተለይ ዲፕ ክሮሶቹ አስደናቂ ናቸው። ለዲያዝ የሚደንቅ ኳስ ሰጥቶት ነበር፣ ለኦሊሴ የሚደንቅ ኳስ ሰጥቶት ነበር። ግን ራሱም ጎል አስቆጥሯል። እንግዲህ 13ኛ ጎሉ ነው በዚህ ውድድር ዘመን ያስቆጠረው ገና በሰባት የቡንደስ ሊጋ ጨዋታዎች የሌቫንዶቭስኪን ከጥቂት ዓመታት በፊት የተያዘ ሬከርድ ለማሻሻል በጥሩ መግር ላይ ነው ያለው አርባ አንድ የቡንደስ ሊጋ ጎሎችን በማስቆጠር ባለ ሪከርድ ነው በአንድ የቡንደስ ሊጋ ሲዝን ብዙ ጎል በማስቆጠር ነገር ግን በመከላከል አሁን ጠለቅ ያለ ዞን ይዞ ሲጫወት አንድ ተጫዋች በፓሲንግ ችሎታው በክሮስ ችሎታው በትሩ ቦሎቹ ብቻ አደለ የምትለኩት ከኳስ ውጭ በሚሰጣችሁም ኢምፖት ነው ለምሳሌ ብዙ ሸርተቴዎች ነበሩት ትላንትና ምክንያቱም አሰልጣኝ ቪንሶን ኮምፓኒ ሊዮን ጎሬትስካን ወይም ይሄ የበለጠ ዱዌሊስት የሆነውን ተጫዋች አደለም የተጠቀመው የበለጠ ፓሰር የሆነውን አሌክዛንደር ፓቭሎቪችን ነው ያሰለፈው። ስለዚህ የሀሪኬን በአካልም መፋለም ያስፈልግ ነበር አሁን ሜዳ ውስጥ ከ13 የአንድ ለአንድ ዱዌሎች ማሸነፍ ችሏል። ስለዚህ ከኳስ ጋር ብቻ ሳይሆን ያለ ኳስም በጣም አስደናቂ ነበር ግሩም ብቃትን ያሳየው። በቦሩሲያ ዶርትሙንድ በኩል ግን የመጀመሪያ አጋማሽ የጨዋታ አቀራረባቸው በጣም አስገራሚ ነው። በጣም ደካማ አጋማሽ ነበር፣ በተለይ በማጥቃቱ በኩል። የአንድ ቡድን ጨዋታ ብቻ ነበር የነበረው ነበረው የባየር ብልጫ በአንደኛና በሁለተኛ ቡድኖች መካከል የሚደረግ አይመስልም ነበር። አንዳንዱ ከአሰልጣኝ የኒኮኮቫች የተጫዋቾች ምርጫ የሚነሳ ነው በኋላ ውጤት አነሰዋለሁ ግን እንዶ በስታቲስቲካል ማሳያ ብቻ ምን ያህል ደካማ እንደነበር ለመግለጽ፣ ዶርትሙንድ 25 ፐርሰንት ብቻ ነበር የፖሴሽን ሼራቸው የኳስ ቁጥጥር መጠናቸው። አንድም ጊዜ በባየር ሙኒክ የፍጹም ቅጣት ምት ሳጥን ውስጥ ኳስ አልተቀባበሉም። አንድም የጎል ሙከራ አላደረገም። በሁለቱ አጋማሽ የተሻሻለው የቦሩሲያ ዶርትሙንድ ፐርፎርማንስ ባየር ሚኒክ በመጀመሪያው አጋማሽ ጨዋታውን ባለመጨረሱ ምክንያት የተገኘ ነው። አንድ ለዜሮ ብቻ ሆኖ በመቆየቱ ነው። ሀሪኬን ነው እንደተለመደው ጎሉን ያስቆጠረው፣ በጭንቅላቱ ነው ጎል ያስቆጠረው። ግን የኒኮኮቫች ቡድን በዚህ ጨዋታ ላይ የነጥብ ልዩነቱን ወደ አንድ ብቻ ማጥበብ የሚችልበት እድል ነበረው። ይህንን ጨዋታ የማሸነፍ ፕሬሸር ያለበት አንድ ቡድን ካለ በሩሲያ ዶርትሙንድን የነበረው ግን ጨዋታውን ለማሸነፍ አልነበርም። በመጀመሪያ አጋማሽ የመጣው በሁለቱ አጋማሽ መሻሻል ነበር። 25 ፐርሰንት ብቻ ከነበረ የመጀመሪያ አጋማሽ የኳስ ቁጥጥር መጠን በሁለቱ አጋማሽ ወደ 3% ከፍ አድርገውታል። አንድም ሙከራ ካላደረጉ በመጀመሪያ አጋማሽ በሁለቱ አጋማሽ ስምንት ሙከራ አድርገዋል። ባየርን አራት ሙከራ ብቻ ነበር ያደረገው። ስለዚህ ከ45ኛው እስከ 90ኛው ደቂቃ ድረስ ባለው ጊዜ ቦሩሲያ ዶርትሙንድ የተሻለ ቡድን ነበር፣ ግን የመጀመሪያን አጋማሽ አሳልፈው ሰጥተዋል። ኒኮ ሽሎተር ቤክ እንዲያውም በባየር ሙኒክ ብዙ እየተፈለገ ያለ ተጫዋች ነው። ትላንትና የቦሩሲያ ዶርትሙንድ አምበል ሆነውን የተጫወተው ኤምሬቻን ባለመኖሩ ድፍረት አልነበረንም ብሏል። በሁለቱ አጋማሽ ተስፋ የሚሰጥ ብቃት ነበረን። ዘጠና ደቂቃውን ካየን ግን በቂ አልነበረም። ባየር ሚኒክ በመጀመሪያ አጋማሽ ፍጹም ብልጫ ነበረው፣ ጨዋታው ሊያበቃ ይችል ነበር የሚል አስተያየት ሰጥቷል። ከቦሮሲያ ዶርትሙንድ እንደው ቀና ብለው መውጣት ከሚችሉ ተጫዋቾች መካከል አንደኛው እሱ ይመስለኛል። ሰሞኑ ሉተር ማቴያስ ዳዮፓ ሜካኖ አዲስ ኮንትራት የማያራዝም ከሆነ አዲስ ኮንትራት የማይፈርም ከሆነ ባየር ሚኒክ ይህንን ተጫዋች መውሰድ አለበት ሲል ነበር። ባየር ይህንን ተጫዋች የማስፈረምን ሀሳብ የበለጠ በአንክሮ እንዲያስብበት የሚያበረታታ አይነት ብቃት ነው ያሳየው። በጨዋታው ላይ ከአስር ታክሎች ዘጠኙን አሳክቷል ዘጠኝ ጊዜ ኳስ ቀምቷል። ከሁሉም ተጫዋቾች የበለጠ ብዙ ኳስ የቀማው ተጫዋች እሱ ነው። አራት ክሊራንሶች ነበሩት። ከኳስም ጋር በተለይ በሁለቱ አጋማሽ ዶርትሙንድ የበለጠ ኳስ በያዘበት ጊዜ እንደ ጥልቅ ፕሌሜከር ይጫወት ነበር። ነገር ግን የቦሪሲያ ዶርትሙንድ የመጀመሪያ አጋማሽ በጣም የሚያስከፋ ነው። ጥሩ አልተጫወቱም ማለት ይቻላል። ግን የቦሪሲያ ዶርትሙንዱ አሰልጣኝ ኒኮ ኮቫች ዩሊያን ሪየርሰንን የመጀመሪያ አሰላለፉ ሲያካትት የበለጠ የማጥቃት ተጫዋች ከሆነው የመስመር ተከላካይ ያንኩቶ ይልቅ ወይ እንደ ዩሊያን ብራንት አይነቱን ተጫዋች ተጠባባቂ ወንበር ላይ አድርጎ ሲጀምር ስለ ጨዋታ እቅዱ መገንዘብ ይቻል ነበር። ማርሴል ሳቢትሰር፣ ፓስካል ግሮስና ፌሊክስን ሜቻ ነበሩ አማካዮቹ። ከዚህ አማካይ ክፍልም በቂ ክሬቲቪቲ መጠበቅ ያስቸግራል። ስለዚህ አሰልጣኙ ምርጫ ነው። እንዲሁም አሰልጣኝ ቪንሶን ኮምፓኒ እኮ የበለጠ ተፋላሚ ከሆነው የበለጠ የአንድ ለአንድ አካላዊ ፍልሚያዎች ላይ ሲሳተፍ ከሚገኘው ሊዮን ጎሬትስካ ይልቅ ፓቭሎቪችን የበለጠ ቴክኒካዊ ተጫዋች ነው የመረጠው። ስለዚህ የኮቫች የጨዋታ እቅድም ነው። በቦሩሲያ ዶርትሙንድ የመጀመሪያ አጋማሽ ደካማ ፐርፎርማንስ ላይ ዋናው ምክንያት ብዬ የማስበው ለመከላከል ነው የመጀመሪያን አጋማሽ የመረጡት። ለረጅም ደቂቃ 20ና ከ20 ፐርሰንት በታች ነው የኳስ ቁጥጥር ድርሻቸው የነበረው። የ343 የመከላከል አጥር ነው የነበረው፣ ግን የተጠቀሟቸውን የተጫዋቾች ካራክተሪስቲክስ ደግሞ ካያችሁ የአምስት አራትን ዲፌንሲቭ ሼፕ የነበረው እና ሎ ብሎክ የነን ፖሴሽን በሽሎተር ቤክ አገላለጽ ደግሞ በቂ ድፍረት ያልነበረው ቡድን ነው። እኔ እንደው ዋንጫውን እናሸንፋለን ብለው ካመኑ ምክንያቱ ወደዚህ ጨዋታ ሲመጡ የቡንደስሊጋ ጨዋታዎቻቸው ላይ አንድም ሽንፈት አልገጠማቸውም ነበር። በዛ አይነት ዲፌንሲቭ ፐርፎርማንስ ነው፣ በዚህ አይነት ሪከርድ ነው ወደዚህ ጨዋታ የመጡት። ስለዚህ የበለጠ ደፋር መሆን የበለጠ ኤርጀንሲ መውሰድ የነበረባቸው ይመስለኛል። 91 ፓስ ብቻ ነው በመጀመሪያ አጋማሽ ያደረጉት፣ የባየርን 337 ነው። ባየር ሚኒክ ብዙ ጉዳቶች አሉበት። እንዲያውም ትላንትና ለመጀመሪያ ጊዜ ለውጥ አደረገ መሰለኝ። ከዚህ በፊት በነበሩት ስድስት የቡንደስሊጋ ጨዋታዎች ተመሳሳይ 11 ነበር ይጠቀም የነበረው። ትናንትና ተገዶ ለውጥ አድርጓል፣ በሰርጅ አብሪ አለመኖር ምክንያትና ፓቭሎቪችን በማሰለፉ የተነሳ ግን ዮሴፕ ስታኒሲች ሂሮኪ ኢቶ አልፎንሶ ዴቪዝ ጀማል ሙዚያላ አይነት ተጫዋቾች ደግሞ በክረምት እንደምታውቁት ቶማስ ሚሌርን መተካት አልቻሉም። የኒኮ ቮልተማደ ዝውውር አልተሳካላቸውም። የፍሎሪያን ቬት ዝውውር አልተሳካላቸውም። ለባየርን የተሳካ ዝውውር ጊዜ ነበር ማለት ያስቸግራል። እነ ዶርትሙንድ እድል የነበረው ይመስለኛል፣ ያንን አላደረገም። በአንድ በኩል በኒኮ ኮቫች የጨዋታ ስልት ምርጫ ነው። የመጀመሪያው አጋማሽ በባክ ፋይፍ ነው የተጫወቱት። ቴሪቶሪ ፖሴሽን፣ ሁሉንም ነገር ትተው ነው የተጫወቱት እና ባየር ሙኒክ ሊጨርሳቸው ይችል ነበር። በሁለቱ አጋማሽ ሙኒክ በጣም ተዳክሞ ነበር የተመለሰው። አንደኛ የዶርትሙንድ መሻሻል ነው፣ ግን የኮምፓኒም ለውጦች አልሰሩም። የሆነ ሰዓት ላይ የተጫዋች ለውጥ ማድረግ ጀመረ። ሀሪኬንን ዘጠኝ ያደረገው ኒኮላ ጃክሰንን አስወጥቶ ሊዮን ጎሬትካን አስገባ። ከዚያ ፓቭሎቪች አስር ቁጥር ሆነ። እነዚህ ለውጦች፣ እነዚህ ሽግሽጎች ግን አልሰሩም። በእርግጥ በሁለቱ አጋማሽ ጎል አግኝተዋል። ጎሉ የበለጠ የማይክል ኦሊሴን ትጋት ያሳየ ነው። ታክልና ጎል በአንድ ላይ ልትሉት ትችላላችሁ። ግን እንደ ፐርፎርማንስ ግን ወደ አጋማሽ መጥፎ ነበር። አራት ሙከራ ብቻ ያደረጉበት ቦሮሲያ ዶርትሙንድ በኋላ ዩሊያን ብራንት ጎል አስቆጠር ነው። የመጨረሻዎቹ ስድስት ሰባት ደቂቃዎች ተጨማሪ ሰዓቱ ሳይካተት ማለት ነው የጭንቅ ነበሩ። ግን የኮምፓኒ ቡድን በአምስቱ የአውሮፓ ሊጎች በተሳተፈባቸው ውድድሮች ያደረጋቸውን ጨዋታዎች ሁሉ ያሸነፈ ብቸኛው ቡድን ነው። ሪከርዱ በጣም አስደናቂ ነው። ይሄ ደግሞ ትልቁ ጨዋታ ነው በቡንደስሊጋ ካሌንደር ከዶርትሙንድ ጋር ያላቸው የነጥብ ልዩነት አሁን በጣም ሰፍቷል ላይፕዚሽ በእርግጥ የውድድር ዘመኑን ስድስት ለዜሮ በባየር ሚኒክ በመሸነፍ ነበር የጀመረው ከዚያ በኋላ ግን በጥሩ የውጤት ጉዞ ላይ ነው የሚገኘው ከዚያ በኋላ ካደረጋቸው ስድስት ጨዋታዎች አምስቱን አሸንፏል ቀጥሎ ያለው እሱን አምስት ነጥቦችን ፈቅ ብሎ ማለት ነው የኦሊ ቬርነር ቡድን ግን እኔ በድጋሚ የቡንደስሊጋ ዋንጫ ፍክክር በዚህ ዓመት ይኖራል የሚል ግምት የለኝም። ሀሪኬን ቅድም 13 አልኩኝ፣ 12ተኛ ጎሉን ያስቆጠረው በሰባት ጨዋታዎች ብቻ። በቀደም ለእንግሊዝ ብሔራዊ ቡድንም እንደዚሁ ጎሎች ሲያስቆጥር ነበር። ከአንድ እስከ ሶስት ከፍታ ጎል አስቆጣሪ ከሆኑ ተጫዋቾች መካከል ሁለቱ የባየር ሙኒክ ተጫዋቾች ናቸው። ሉዊስ ዲያዝም ትላንትና ለሀሪኬን ጎል መቆጠር አሲስት ያደረገው እርሱ ነው። የጀርመን ሕይወቱን በግሩም ሁኔታ ነው የጀመረው እና እሱም ሁለተኛው ከፍታ ጎል አስቆጣሪ ነው ማለት ነው። በቡንደስሊጋ ግን የሃሪኬን ፎርም ለብሔራዊ ቡድኑም ለክለቡም ከግምት ስታስገቡ የበለጠ አስደናቂ ነው። 13 ጨዋታዎች ዲፋ ጨዋታዎች ነው ያደረገው 22 ጎሎችና 3 አሲስቶች አሉ። ትላንትናም የሚገባውን ድል ነው ያገኘው። ከጨዋታው በኋላ የጨዋታው ኮከብ ተብሎ የተመረጠው እርሱ ነው። ልክ እንደ ሀላንድ አይነት የሲዝን ጅማሬ ነው ያደረገው። ሃላንድን በጎሎቹ ግን ከሃላንድ የሚለየው ሃላንድ ሃሪኬን የሚያደርገውን ማድረግ አይችልም። ስድስት ቁጥር ስምንት ቁጥር አስር ቁጥር በማንኛውም ሚና ደስተኛ ነኝ የሚል አስተያየት። ሰባ ጊዜ ነው ኳስ የነካው። እንደምታውቁት ብዙ ጊዜ ኤርሊንግ ሃላንድ ሀያ ብዙ ነካ ከተባለ ሰላሳ ሰባ ጊዜ ነው ኳስ የነካው እና ከአስራ ሁለት ረጃጅም ኳሶች አስራ አንዱን በትክክል አድርሷል። አርባ ስምንት ፓሶች አድርጓል። እንዳነሳሁት ደግሞ ከ13 ዱዌሎች አስሩን አሸንፏል። የመከላከል ቁጥሮች ሁሉ የሚያስደንቁ ናቸው ከቀድሞ ባየር ሚኒክ ዘጠኝ ቁጥር ከሌቫንዶቭስኪም ጋር የምታነጻጽሮች ቢሆን፣ በጣም የተለየ ነው ሌቫንዶቭስኪ ዋን ዳይሜንሽናል ተጫዋች ነው እንደ ጎል አስቆጣሪ ብቻ ነው ምናምን አልልም ነበር። ግን ሌቫንዶቭስኪን መተካት በጣም አስቸጋሪ ነው ለሀሪኬን ምል ነበር። ግን ከሌቫንዶቭስኪን በላይ ነው እየተጫወተ ያለው እንግዲህ በባየር ሚኒክ ታሪክ ከገርድ ሙለር ቀጥሎ ብዙ ጎል ያስቆጠረው ተጫዋች ነው እና በተለይ ከኳስ ውጪ ትራክባክ የሚያደርግበት መንገድ ከኳስ ጋር ከዲፕ የሚልካቸው አስደናቂ ኳሶች ሁሉ አስደናቂ ነበር። ከ12 ረጃጅም ኳሶች 11ዱን በትክክል ማድረሱ ግሩም ነበር። በነገራችን ላይ ፕሮፌሽናል እግር ኳስ ተጫዋችነት በሲኒየር ደረጃ አራት መቶኛ ጎሉን ነው ያስቆጠረው ለባየር ሚኒክ መቶ አራት ለቶተንሃም ሁለት መቶ ሰማንያ ለሌስተር በውሰት ሁለት ለሚልዋል በውሰት ዘጠኝ ለሌይተን ኦሪየንት አምስት ለእንግሊዝ ብሔራዊ ቡድን ያስቆጠረውን ጎል አይጨምርም። በክለብ ፉትቦል ብቻ አራት መቶኛ ጎሉን ነው ያስቆጠረው ስለዚህ ሀሪኬን እጅግ አስደናቂ ብቃት ያሳየበት እለት ነበር። ወደ እንግሊዝ መመለስ ይፈልጋል እንደዚህ የሚሉ ሪፖርቶች ነበሩ። ግን በአየር ሙኒክ እንደው የበለጠ ጠንካራ ቡድን ባለፈው የዛሬ 78 ዓመት የነበረው አይነት ቡድን ቢኖረው በቻምፒየንስ ሊግም ከዚህ በላይ ብዙ ርቀት ሊጓዝ ይችል ነበር። አሁንም በቻምፒየንስ ሊግ ለነገሩ ያሸንፋሉ በሚል ከሚገመቱት መካከል አንዱ መሆኑ ተገቢ ይመስለኛል። የኬን ፐርፎርማንስ ለእኔ ግሩም ሆኖ ታይቶኛል። ጨዋታውን አይታችሁት ከሆነ እንዴት ነበር? የሀሪኬን ፐርፎርማንስን በታክቲካዊ እንዴት ትረዱታላችሁ? ስላደመጣችሁን በጣም አመሰግናለሁ። ጥሩ ቀን